የአርባ ምንጩ ሊቀ ጳጳስ ጥሪ አቅርበላል፣ በማለት ለዶክተር ወዳጄነ ጥሪ ቀረበ። መምጣቱ አይቀርም። ጊዜ ቶሎ መምጣት እኮ ነው፣ ቶሎ መምጣት ያስፈልጓል። የምታገኙ ሰው ነገሩ ጥሪ አድርገዋል። የአርባ ምንጩ ሊቀ ጳጳስ በሉና ንገሩልኝ። ዘጠኙ የቅዱሳ የክርስቶስን በዓላት ሲዘረዝር አንብባችሁ ታል ታውቁታል። የምታውቁት በጎ በጎ ነገር እንወስዳለን እኛ ሰባኪና ንብ አንድ ነው። ሊቀ ጳጳሱ የተሳሉትን ስዕለት አስገቡም በጻድቁ ስም የሚመጡትንም እንግዳ እንዲሁ እንደ አቅሜ ለመቀበል አንድ በሬ አስገባለሁ ብዬ እንደሚመናን ተስዬ ነበር። ስለዚህ ከጊዜው ስለደረስኩኝ በጣም ደስ ስላለኝ እግዚአብሔር ስለዋለልኝ ውለታ በጻድቁ ስም የሚመጡትን እንግዶች ለመቀበል ይኸው እኔም አንድ በሬ እንግዲህ ሰጥቻለሁ። እግዚአብሔር ይመስገን። ፈለገ አትናቴዎስ ዝምታውን ሰብሮ መልስ

drama ay salachi የተወዳችሁ ቤተሰቦቻችን በዛሬ መረጃችን በስፋት የምንቃኛቸው ጉዳዮች ናቸው። በቀጥታም ወደ ዝርዝር ጥንክሮቻችን እናመራለን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅድስት ስላሴ ክብር ምስጋና ይድረሳ ወላዲተ ቃለ አምላክ አቋራይ ተማሳ አሊ ተምረት ቅድስተ ቅዱሳን ንጽህ ተነጽዋን ንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደ የማረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንስአ እሙታን አሰሮ ለሰይጣን ሰላም ከሆነ የክርስቶስ ሰላም እና ጸጋ ከሁላችሁ ጋር ይሁን። የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነብታችሁ? ዛሬም እናንተን ያስተምሯችኋል፣ ይመክሯችኋል እያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን እየመጥቻለሁ በቀጥታ እንግዲህ ወደ ቪዲዮቹ ነው የማመራው። በመጀመሪያ ብፁዕ አባታችን ብፁዕ አቡነ ይስሐቅ በረከታቸው በሁላችን ላይ ይደርና የወላይታ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። እኔም እንደ ምእመን የተሳልኩትን ስእለቴን አስገብቻለሁ ብለዋል። እናድምጣቸው። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ እንኳን ሁላችሁንም እግዚአብሔር አምላክ ለዚህ ለታላቅ ለበረከት በዓል አደረሳችሁ አደረሰን። ድካማችሁን ሁሉ እግዚአብሔር ተቀብሎ የልቡናችሁን መሻት ይፈጽምላችሁ። እንግዲህ ያለው ሁኔታ ሁሉ በጣም ደስ የሚለው ወጣቶቻችን፣ አባቶቻችን ሁሉ የብፁዕ ወቅዱስ አቡነ ተክለ ሃይማኖትን አደራ እየተወጡ ያሉበት ሁኔታ ነው እና በረከታቸው ረድኤታቸው። ጸሎታቸው ከኛ ሳይለይ ይኸው ይህ ህንጻ እንግዲህ ለፍጻሜ በክቷል። እግዚአብሔር የተመሰገነ ይሁን እና እንግዲህ እኔም በጣም እድለኛ ነኝ። ማንኛውም ክርስቲያን እንደሚሳለው ጌታዬ ፈጣሪ ጌታዬ ኢየሱስ ክርስቶስ ሆይ ይህን ሰላሳ ሰባት ዘመን በጣም ስንቸገር ስንጠበብ የቆየንበትን ታላቁን ህንፃ የምትመለክበትን እንዲሁ አልቆ እዚያ ገብተን ካመሰገን ምስጋና አቀርባለሁ። በጻድቁ ስም የሚመጡትንም እንግዳ እንዲሁ እንደ አቅሜን ለመቀበል አንድ በሬ አስገባለሁ ብዬ እንደሚመናን ተስዬ ነበር። ስለዚህ ከጊዜው ስለደረስኩኝ በጣም ደስ ስላለኝ እግዚአብሔር ስለዋለልኝ ውለታ። በጻድቁ ስም የሚመጡትን እንግዶች ለመቀበል ይኸው እኔም አንድ በሬ እንግዲህ ሰጥቻለሁ። እግዚአብሔር ተመሰገነ ይሁን። ሁላችሁም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እሺ በል ለማልስ ገዳም ማለት እግዚአብሔር ይባል እንግዲህ የብፁ አባታችን ብፁ አባታችን ብፁ አቡነ ይስሀቅ ደገኛው አባት ተውቶ አባት ገበሬው አባት አናጺው አባት ከእረኛቸው መንጋዎቻቸውን እጅግ የሚወዱ አባት ከሀገረ ስብከታቸው የማይወጡ አባት ብዙ ስም አላቸው። እጅግ እጅግ ትሁት ናቸው። ጋራ ሸንተረሩ ቆላው ክረምቱ ምንም ፀሐይ ብርዱ ቤተኛም ቢፈራረቅ ካሰቡበት ቦታ የሚሄዱ አባት ናቸው። ይበልጡኑ ብፁዕ አቡነ ይስቅን የሚያስወድዳቸው ነገር ሀገረ ስብከታቸው ለቀው የማይወጡ አባት ናቸው። በጣም በሚያስደንቀኝ ሁኔታ ማለት ነው። እሱ ብቻ አይደለም እነስ እናስታውሳለን ጎፋ ላይ የነበረው የመሬት መሸራተት፣ ወላይታ ላይ የተከሰተው፣ ሲዳማ ላይ የተከሰተው ፈጥኖ ደራሽ ናቸው። በጣም የሚወደዱ ናቸው። የአሁኑን ምንድን ነው ልዩ የሚያደርገው ካላችሁ፣ ብፁ ቅዱስ አቡነ ማትያስ፣ ብፁ ቅዱስ አቡነ ተክለ ሃይማኖት ፓትሪያሪክ ሶስተኛው ማለት ነው ኢትዮጵያ ፓትሪያሪክ የጀመሩትን ሕንጻ የጻድቁ አባታችን የአቡነ ተክለ ሃይማኖትን ቤተ ክርስቲያን በብፁ አባታችን በብፁ አቡነ ይስሐቅ ዘመን ተጠናቋል። እንደው ለዛ ቀን ካበቃህኝ ብለው የተሳሉትን አንድ በሬ ስዕለታቸውን አስገብተዋል። እውነተኛ ደገኛ፣ ትሁት፣ ቅን አባታችን። እስኪ በድጋሚ አንድ የትራፊክ ፖሊስ የሰጠውን ምስክርነት እናዳምጥ። አሁን እየታየ ወይንም እየተከበረ ያለው ከተክለ ሃይማኖት ህንጻ ከመመረቁ ጋር ተያይዞ ያለው በትራፊክ ሂደት ላይ መሰራት ያለባቸውን ነገሮች ከዚህ በፊት ከኮሚቴዎች ጋር የተወያየንበት ሁኔታዎች አሉ። ከዛም ውጭ ደግሞ ከተማ ላይ የሚመጡ ሰፊ እንግዳዎች አሉ። እንግዳዎችን ከመውሰድ ከአምጥቶ ከማድረስ ጋር እሱን ብቻ ሳይሆን ትራፊክ አደጋ ሳይከሰት እንዴት ባህሉ ማክበር እንችላለን የሚለውን ነገር ከአባል ሙሉ አባል ጋር ውይይት ያደረግንበት ሁኔታ አለ። አስፈላጊ የሆኑ መንገዶችን ጥናት አድርገናል። እስከታች ድረስ ትራፊክ መድበን እንቅስቃሴውን የትራፊክ እንቅስቃሴው ያለ አደጋ እንዲያል ባህሉም በሰላም እንዲከበር የበኩላችንን ድርሻ እየሰራን ያለንበት ሁኔታዎች አሉ። ማንም ህብረተሰብ መጥቶ ባህሉን እንዲያከብር እየጋበዝኩ የጸጥታ ከዋልም በዚህ ልክ ዝግጅቱን ያጠናቀቀበት ስራ ላይ መሆኑን ለማስገነዘብ እፈልጋለሁ። ይሄ በዓል

ከላይ ቦታ የምትንግቶች መቀበር ዝግዛኝ ትኝ ለዚህ በዓል ማንኛውም የሃይማኖት ሊሆነ ሳይኖር ሁሉም ሰው ለዚህ በዓል ዝግጁ ነው። አሁን ባሉን ማክበር በጣም ደስ ያሰኛል። ሁሉም ተማሪውም፣ ነጋዴውም፣ ሰራተኛውም፣ ፖሊሱም፣ ሊቀ ጳጳሱም፣ ካህናቱም፣ ዲያቆኑም ምእመናን በአጠቃላይ ለአንድ አላማ ተገናኝተው እግዚአብሔርን እያመሰገኑ ይገኛሉ። በጣም በጣም ደስ ያሰኛል። ከትናንትና እለት ጀምሮ ነበረ እንግዲህ በዓል አከባበሩ የነበረው ዛሬም እንዲሁ እንደቀጠለ ነው። ምናልባት በቀጣይ ደግሞ ሌሎች ፊዶችን የማጋራላቸውናል። የብፁ አባታችን ስለ ተምስለ ሰመረ እግዚአብሔር እና መስክኑ ብፁነታችን የምትወዱ መውደዳችሁን በኮመንት እስኪ ግለጡልን። ብፁ አቡነ ይስሐቅን ማንሳታችን ካልቀረ ወደ ብፁ አቡነ ይስሐቅ ከሄዱት አበው ሊቃነ ጳጳሳት ማለትም ለምርቃት መካከል ብፁ አቡነ ኤልያስ፣ ብፁ አቡነ ዮሴፍ ሄደዋል። ብፁ አቡነ ገሪማም እንዲ እንደሄዱ ታውቋል። ብፁ አቡነ ኤልያስን እናንሳ። ብፁ አቡነ ኤልያስ የአርባ ምንጭ አገረ ስብከት ሊቀ ጳጳስ ናቸው። ምን አሉ? ይሄንን መረጃ ለዶክተር ወዳጀነ ማህረን እና ለጋዜጠኛ ቤተልሄም አድረሱልኝ፣ ይላሉ ሊቀጳጳሱ አቡነ ኤልያስ ዛርባ ምንጭ። እናድምጣቸው። ይሄ ዶክተር ወዳጀን ወዳጀንን ታውቁታላችሁ። ለምን የሚሰብከው ኦርቶዶክስ ነው። ለምንድን ወደዚህ የማይመጣውን በጣም የሚደንቅ ነው። የሚሰብከው ስለ ኦርቶዶክስ ነው። የሚሰብከው ስለ ታቦተ ጽዮን ነው። ስለ ቅዱስ ጊዮርጊስ ነው የሚሰብከው? ስለ ቅዱስ አርሴማ ነው የሚሰብከው። መምጣቱ አይቀርም። ቶሎ መምጣት እኮ ነው ቶሎ መምጣት ያስፈልጋል። የምታገኙ ሰው ንገሩት፣ ጥሪ አድርጓል። የአርባ ምንጭ ሊቀ ጳጳስ በሉና ንገሩልኝ። ዘጠኙ የቅዱሳ የክርስቶስን በዓላት ሲዘረዝር አንተ አንብባችሁታል እኮ ታውቁታል። የምታውቁትን በጎ በጎ ነገር እንወስዳለን እኛ ሰባኪና ንብ አንድ ነው። በጎ ነገር ነው የተናገረው። ዘጠኙን የክርስቶስ በዓላት በዝርዝር አስቀምጦታል። ያው ዘጠኝ ተሳቶ በዓላት የጌታን ዘጠኙም በዓላት አብረው ያለች ቤተልሔም ደግሞ ጋዜጠኛዋንም አይታችኋታል። የሚገርም ነው። እኛ ስበኩልን አላልናቸውም። ስለ ኦርቶዶክስ ንገሩልን አላልናቸውም። እግዚአብሔር ጠላት አስነስቶ እኮ ስለ ራሱ መንግሥት ያሰብካል። ምን አለች ደግሞ እሷ? ፕሮቴስታንት ሰባኪዎች ኦርቶዶክሶችን ይቅርታ ሊጠይቁ ይገባል አለች እኮ። እውነት ነው ይሄ፣ ይቅርታ ሊጠይቁ ይገባል። ኦርቶዶክሶች በስላሴ ያምናሉ። የኛ ሃይማኖት አለች በስድብ ላይ የተመሰረተ ነው። ኦርቶዶክስን የሚያጥላላ ሌላ ጋም ሰብኪዋለሁ ነገር። እውነቱን ነው የምንነጋገረው። እነዚህ ሰዎች ይመጣሉ ብዬ ተስፋ አረጋለሁ። ዝም ብሎ እኮ ሰው አይናገርም። ከመሬት ተነስተው እዚህ ውስጥ እርሾ ሳይኖረው አይናገርም። ኦርቶዶክሶችን እየሰደብን ነው የመጣ ነው እያጥላላን ድንግል ማርያምን ቅዱሳኑን እያጥላላን ነው የመጣው የእኛ ሃይማኖት አለች። እውነት ነው፣ ስድብ ነው። እውነት ነው እና የፍየል ቁርጥ ከተማ ውስጥ የሚበሉ የኛ ሰባኪያ ጥሬ የሚቆረጥሙ ገዳም ያሉትን መነኮሳት መንቀፍ አይችሉም ማለት እውነት ነው። አሁን ይህነሱ እነሱን ልሰብካቸው አደለም እኔ በሁለት ጥሪ ቀርበውላቸዋል ከብፁ አቡነ ኤልያስ። መረጃውን ደግሞ በማዳረስ ትብብራችንን እናሳይ። የፕሮቴስታንት ቤተ እምነት በምን አይነት ልክ እየሰራ እንዳለ አሁን መልካም ወጣት ብሎ ጀማምረዋል እሱን ጉድ ላጋልጥ ተመልከተን፣ እንመለስ። ወንድማችን ተመስገን የጌታ ልጅ እንዲህ ይላል። ተንበርክኬ የማጸናችኋለሁ፣ እለምናችኋለሁ። እርዳታችሁ ከምንም ጊዜው በላይ ያስፈልገኛል። በዙሪያዬ አርባና ከዛ በላይ ወጣቶች አሉና ለእነሱ ደግሞ ስፖንሰር ያስፈልገኛል። በአቅሜና ጌታ በረዳኝ አቅም አስር ልጆችን ብቻ ነው ስፖንሰር ማድረግ የምችለው እና መልካም ወጣት እንድንመጣ የምችሉትን ትብብር እንድታረጉልን እለምናችኋለሁ። እጠይ ያው እንደምትመለከቱት አብሮ አደጌ ጓደኞቼ ናቸው። እሱ ወንድሜ ነው። ኦርቶዶክስ ነው እንደምትመለከቱት፣ ግን ደግሞ መጥቶ ማየት ይፈልጋል ሐሳቡን እንስ፣ አይ እንደምትመለከቱት ኦርቶዶክስ ነው። ማንሳ መቀላቀል እፈልጋለሁ። ይሄ ነው ሐሳባችን። ከጎናችን ሁኑ፣ አግዙን፣ በምችሉት አቅም ኮፒ ሊንክ እና ሪፖስት አድርጉልኝ። ቤንጃ ይይምጣችሁ ነገር አለ። ያው እኔ የምላችሁ ነገር መልካም ወጣትን ናዙን። ውዶች ሁላችሁንም እንዴት ዋላችሁ? ሰላም ዋላችሁ ወይ? ይህንን ቪዲዮ ሼር ኮፕሊንክ ዲዊት አድርጉት እንደተለመደው ውድ ኦርቶዶክሳውያን። በነገራችን ላይ ሶስቱንም አቃችኋለሁ። ሶስቱም የፕሮቴስታንት ቤተ እምነት ተከታዮች ናቸው ወይም ደግሞ ጴንጤዎች ናቸው። ይህንን የሚሰራው ልጅ ቲክታከር ነው። ሲጋራ ሲያጨስ የነበረውም ደግሞ ጴንጤ ነው። ከዚህ ጋር በተያያዘ ዮናታን አክሊሉ፣ በጌታ ፍቅር እምለምንህ አንድ ነገር አለ። ድራማ አይሰለችህም ወይ? ድራማ አይበቃህም ወይ? ለሚባል በቃ አንተ ላይ እውነተኛው የሆነው የእግዚአብሔር መንፈስ ከአንተ ጋር ስለሌለ በድራማ በምና መታሸማቀቃት ኦርቶዶክስ ቤተ እምነት የለችም። እኔ ኦርቶዶክሳዊ መልካም ወጣት ነኝ። ብዙዎች ኦርቶዶክሳዊ የሆንን መልካም ወጣቶች ነን። መልካም ወጣት ማለት ሲጋራ የሚያጨስ፣ ጫት የሚቀም፣ ፀጉሩን የሚጠቀልል፣ ሴቶችን አቅፎ የሚሄድ ደግሞ በተለያየ ቦታ ደግሞ የሚያሽቋለጥ ሰው አይደለም። መልካም ወጣት ማለት ቤተክርስቲያን የምሄር ነጠላ ለብሶ እግዚአብሔርንም ያከብር እና ደግሞ የማይጠጣ፣ ማይሰክር፣ ማያጨስ ኦርቶዶክሳዊ ሆኖ አጫሽ፣ ኦርቶዶክሳዊ ሆኖ ቃሚ ተደርጎ የሚሳል ስዕል ዛሬም እንዲበቃና እንዲያቆም እፈልጋለሁ። ከዚህ ጋር በተያያዘ ልጁን ሲጋራ ሲዞት ይው ይህንን ቪዲዮ ያሰራውም ሆነ የሰራው ዮናታን አክሊሉ ነው። ዮናታን አክሊሉ የሚያበላቸውና የሚያስጫዋቸው ቲክታከሮች አሉና እነዚህም ደግሞ ልክ ጌታው ጌታውን ያየ ውሻ ጭራውን እንደሚቆላ ሁሉ ለዮናታን አክሊሉ ጭራቸውን የሚቆሉ የዮናታን ተላላኪ ጥቃቅን የሆኑ ልጆች አሉ። እና ከዚህ ጋር በተያያዘ ይህ ልጅ በደንብ ማቀው አገልጋይ አስመላክ የሆነ ልጅ ነው ሲጋራ የያዘው እና ኦርቶዶክሳዊ ነው። ሄዶ መልካም ወጣትን ማየት ይፈልጋል። ኖ ኖ፣ እንደዚህ አይነት ውሸቶች ይቀር እና ኦርቶዶክሳዊያን እንድታውቁና እንድትረዱልኝ የምፈልገው ኦርቶዶክስ ሲጋራን አታስጨስም። ኦርቶዶክስ ጫትን አታስቀስም። ኦርቶዶክስ ደግሞ ቆጣምና ቆሻሻ የሆነ ልብስን እንድንለብስ አትፈቅድም። ስለዚህ ቆሻሻ አስለብሶ ሲጋራ አስይዞ የምሰራውን ድራማ ዮናታን አክሊሉ እንድታቆም እፈልጋለሁ። ይህ ቪዲዮ ለብዙ ኦርቶዶክሳውያን እንዲደርስ ሼር ኮፕሊንግ አድርጉልኝ። ይህ የዮናታን አክሊሉ ድራማ ስለሆነ ድራማቸው ይጋለጥ። ለምን ቢባል ኤርሚያስ አበበ አንድን ሰው ምን ብሎ ነበር ከዚህ በፊት ጌታ ኢየሱስ ክርስቶስ ምሕረት እንዲያደርግለት እጸልያለሁ። ኤርሚያስ አበበ ያልሞተን ዲያቆንን ያልሞተን ካህንን ሞቷል ብሎ ወዳጄ ነው ጓደኛዬ ነው ብሎ ስቅስቅ ብለው እያለቀሰ ድራማውን እነ ቀሲስ ዲበኩሉ ደግሞም ሌሎችም ካህናቶች እንዳጋለጡት ሁሉ ይህ ደግሞ እኔ ፕሮቴስታንት የሆንኩት ፕሮቴስታንት የነበርኩት ልጅ ተመስገን አሁን ኦርቶዶክስ የሆንኩኝ የኦርቶዶክስ ቀልጅ የኦርቶዶክስ ደግሞ መልካም ወጣት ሆኜ በወጣቱ ውስጥ መካከል ካለውት እኔ ተመስገን እውነታውን ገልጥላቸዋለሁ። እነዚህ ሶስቱም የፕሮቴስታንት ያኛው ቲክታከር ነው። እነዚህ ሁለቱ ደግሞ የፕሮቴስታንት ቤት የዮናታን አክሊሉ አዲስ አበባ ያለው ገርጂ ብራንች ያለው ቸርቹ ላይ አስመላኪዎች ናቸው። እና እነዚህ ሌቦች ማስቆም አለብን። የቪዲዮ ቪዲዮ ለብሶ ደርስ አመሰግናለሁ። በጣም እንግዲህ እንደዚህ ነው የሰሩ ያሉት። እውነታው የተጋለጠ ነው። ስለዚህ እኛም በመረጃችን ደግሞ በስፋት እያቀረብንላችሁ እንገኛለን። ከሰሞኑ በፈለገ አትናቴዎስ ላይ ከፍተኛ የሆነ የተቃውሞ ድምጸቶች ሲሰሙ ነበረ። በርካቶች ፈለገ አትናቴዎስን ሲተቹ ነበረ። ለመሆኑ ፈለገ አትናቴዎስ የገጠመው ምንድን ነው? ፈለገ አትናቴዎስ እራሱ ራሱ ከቤተሰብ ስንተኛ ልጅ ነው? እሱን እስቲ ላስደምጣችሁና ልመለስ። ገንዘብ ሰርቋል። ገንዘብ በጣም ብዙ አትፍቷል። በተለያዩ ሰዎች ላይ ጥቃት አድርሷል። ድብደባ እንዲህ አይነት ነገሮችን ሰማ። እግዚር በሚያውቀው መቼ ነበር የዚች ሀገር መሪ ሆንኩት እስከም ድረስ ግራ ተጋብቼ ነበር። የሆነ አምባገንን መንግስት ሲሆኑ ክክል አደርገው የሳሉ ብዙ ሰዎች ነበሩ። እና አንዳንድ ጊዜ ባልሆኑ ነገሮች ሰዎች ባይታለኑ አንዳንድ ሰዎችን ሳናቃቸው የሆኑ ነገሮችን ስለሰማን ብቻ ፊታችን የምናጠቁር ብዙ ሰዎች አለን። እና ሀገሪቱ የህግ ሀገር ነች። ፈለገ አትናቴዎስ ገንዘብ የሚያጠፋ ከሆነ ይህች ቤተክርስቲያን ትልቅ ቤተክርስቲያን ነች፣ ለሀገር መሰረት የሆነች ማለት ነው። ስለዚህ በትክክለኛ በባንክ ሲስተሞች ስሊፖች አሉ የገንዘብ እንቅስቃሴ ነው የሚያሳዩ ማለት ነው። እነዛን አውጥቶ በህግ አግባብ መጠየቅ ይቻላል። ፈለገ አትናቴዎስ እንኳን ብዙ የሆኑ ሰዎች ላይ ይቀርና አንድ የሆነ ግለሰብ ላይ ራሱ ጥቃት አይደለም ስድብን በአደባባይ ቢሳደብ በህግ አግባብ ያስጠይቃል። እና እንደው አቅራቢያቸው ባሉ የህግ ቦታዎች ቀረብ ብለው ቢናገሩ ብዬ ተናገር ነበር። ግን እነዛ ሰዎች አላማቸው ስም ማጥፋት ብቻ ስለሆነ ወደ ህግ ቦታዎች ያሄዱ። በአንድ ወቅት የዚምባብዌ መሪ የሆኑት ሮበርቱ ሙጋቤ ምን ብለው ነበር መሰለ? ይቅርታ አሁን የሌላን ቤተ እምነት ሜንሽን ማድረግ ፈልጌ አይደለም። አንዳንድ ራሳቸውን ፕሮፌትነን የሚሉ ሰዎች ድራማ ሰሪዎች ናቸው አሉ። ለምንድነው ድራማ ሰሪዎች ናቸው ያሏቸው? ቸርች ውስጥ ነው ሰው መፈወስ የሚፈልጉት እውነት ሰውን መፈወስ ቢፈልጉ ኖሮ ሆስፒታል ሄዱ ነበር ይላሉ። ትክክለኛ ነው ደግሞ ሆስፒታል ውስጥ ብዙ እግሩ የተጎዳ ሰው አለ፣ ሆስፒታል ውስጥ ብዙ መተንፈስ ያቃተው ሰው አለ። እነዚህ ሰዎች ሰውን እውነት መፈወስ ቢፈልጉ ኖሮ እዛ ቦታ ሄዱ ነበር። ድራማ ሰሪዎች ስለሆኑ ግን የሆነች ቦታ ላይ ብቻ ስቴጅ አዘጋጅተው እዛ ላይ ብቻ ለመተወን ይሞክራሉ። እና በተመሳሳይ ብዙ ሰዎችም እውነታ ስለሌላቸው ትክክለኛ ፍትህ የሚገኝበት ቦታ ላይ ሚዲያ ላይ በምንም አይነት መልኩ ማንኛውም ሰው ፍትህ አያገኝም። በነገራችን ላይ ምናልባት ወሬ ለማውራት ይመች ይሆናል እንጂ ከዛ ውጭ ማንም ሰው ፍትህ ማግኘት አይችልም። እና እነዛም ሰዎች አላማቸው ስም ማጥፋት ስለሆነ ወደ ህግ አካል፣ ወደ ፍትህ ወደሚያገኙበት ቦታ ሄዱ። ብቻ ግን ያው የተለያዩ ነገሮችን ይናገራሉ። እና እግዚአብሔር ይመስገን እኔም እነሱን እያዳመጥኩኝ አይደለም። እነሱ ስለ እኔ ባወሩ ቁጥር በጣም ብዙ የሆኑ ሰዎች የእኛን ትምህርት ወደ መከታተል እየመጡ ነው። በነገራችን ለእግዚአብሔር ታሪክን ቀያሪ ነው ጴጥሮስ ከቤቱ ሲወጣ የወጣው አሳ ለማጥማድ ነበር። ከዛ ክርስቶስ ደግሞ ታሪክ ቀያሪ ስለሆነ ሰው አጥማጅ ያደረገው። ጳውሎስ አሳዳጅ ነበር። ክርስቶስ ታሪክ ቀያሪ ስለሆነ ወንጌል ሰባኪ የሆነ። በተመሳሳይ ወሬ ለማዳመጥ ብለው እኔ ጋር መተው በትምህርት የቀሩ ብዙ ሰዎች አሉ እና እግዚአብሔር ይስጣቸው። እነሱ ያወራሉ፣ እኛ ወንጌል እናስተምራለን። እና እንዲህ አይነቱን ጉዳይ ምንድን ነው በዚህ ወጥቶ በዚህ ገብቶ የሚሉትን ነገሮች ግን ለካህን የሚነገርና ለሚዲያ የሚነገር ነገር ስላለ ብዙ በዚህ ዙሪያ ብዙ አለለም ጥሩ ፈልይ እንዲያው ምን ይባላል መሰለህ፣ እሳት በሌለበት ጭስ የለም። የሆነ ቀዳዳ ነገር ወይ በአንተ የዋህነት ደግነት፣ ሰው በማመን ምክንያት አንዳንድ ጊዜ ለደግ ነገር ብለህ ያደረግከው ነገር ለክፉ ነገር ተገልብጦ ልታገኘው ትችላለህና ፍሮም ዘስክራሽ ነው ብለህ ታስባለህ። መሀበ አልቦ ከባዶ ነገር ተነስተው ነው ብለህ ታስባለህ። መነሻ ምክንያታቸው ምድ ይሄንን ምናልባት እነሱ ቀርበው ቢጠየቁ ደስ ይለኛል። መነሻነቱ ምን እንደሆነ አላውቅም፣ ምክንያቱም ከእነርሱ ጋር አልነበርኩኝም። ነገር ግን አንዳንድ ጊዜ ሰው ሲለወጥ ስፔሻሊ ሰዎችን ስትበልጣቸው የማይወዱ ሰዎች አሉ። እኔ ለቤቴ ሁለተኛ ልጅ ነ ሁለት እህቶች ነው ያሉኝ፣ አንድ ታላቅ አንድ ታናሽ እና ሁለቱም ቤተክርስቲያን አገልጋዮች ናቸው። የገርጂ ሆተ ብርሃን ቤተክርስቲያን የሰንበት ቤት ተማሪዎች ናቸው። ሁለቱም የበገናን መሳሪያ ያስተምራሉ፣ የበገና ዝማሪንም ያሰለጥናሉ። ጎበዞች። እኔ አልችልም፣ እናቴም ትችላለች፣ ሁለት እህቶች የሚችላሉ፣ እኔ ግን አልችልም እና ሁለቱም እጅግ በጣም በጣም በጣም የሚገርሙ በጣም በሚያገለግሉበት ቦታ በጣም የሚወደዱ ልጆች ናቸው፣ እና እኔ ከመሃል ነኝ ማለት ነው። ከመሃል ነኝ አንድ ታላቅ አንድ ታናሽ እኔ ከመሃል ነኝ፣ በቃ ይሄ። አያትህ ልዩ ፍቅር ነው ያለህ በተለያዩ ቪዲዮዎች ላይ ስትገልጽ የአያትህ ፍቅር እንዲንግብግብ በሚያደርግ ምን ተደርጎልን ሴት አያቴ? በጣም ነው ተኝዳት። በጣም በጣም ማነው ስማቸው? እስኪ በእዛው ስማቸው ነበረ። አረጋሽ ቶላ ትባላለች። አረጋሽ ቶላ ትባላለች። ወንድ አያቴ ደግሞ ካሳሁን ቡክሳ ይባላል። እሱ በህይወት አለ። እኔ እኛ ማሚ ነው እያለን የምንጠራት እና ካረፈች አሁን ወርም ውስጥ ወደ ስምንት ወር ዘጠኝ ወር እየተጠጋ ነው እና በጣም በጣም በጣም ነው የምንወዳት። እኔ ብቻ ያለለውኝ ሙሉ የእኛ ቤተሰብ አባላቶች በአጠቃላይ ሁሉም ይወዷታል። እኛ በተወለደን ጊዜ ማዘር አንዳንድ ስራዎችን ለመስራት እኛን ለማሳደግ በጣም ብዙ ለፍታለሽ። ነገራችን ላይ የኛ ናት። እኔንም ሁለቱ እውነቶችን ለማሳደግ አለባቸውለምሳሌ ሴት አያቴ በጣም ነው ታይ የምወዳት። በጣም በጣም ማነው ስማቸው፣ በዛው ስማቸውን ንገረኝ። አረጋሽ ቶላ ትባላለች። አረጋሽ ቶላ ትባላለች። ወንዳያቴ ደግሞ ካሳሁን ጉክሳ ይባላል። እሱ በህይወት አለ። እኔ እኛ ማሚ ነው እያለን የምንጠራት እና ካረፈች አሁን ኦልሞስት ወደ ስምንት ወር ዘጠኝ ወር እየተጠጋ ነው። እና በጣም በጣም በጣም ነው የምንወዳት እኔ ብቻ አይደለሁኝም ሙሉ የእኛ ቤተሰብ አባላቶች በአጠቃላይ ሁሉም ይወዷታል። እኛ በተወለደን ጊዜ ማዘር አንዳንድ ስራዎችን ለመስራት እኛን ለማሳደግ በጣም ብዙ ለፍታለች። ነገራችን ላይ የእኛ ናት። እኔንም ሁለቱ ነቶችን ለማሳደግ በጣም ብዙ ሆናለች፣ በጣም ብዙ ለፍታለች። እና በዛ አጋጣሚ የተወሰኑ ጊዜያቶች እዛ እንድንቀመጥ እዛ እንድናድግ አደርጋ ነበረ። ያው አንድ ግቢም ስለነበረ ምንኖረው ማለት ነው። እና እዛ አያቶቻችን ጋር አንድ ቀንም ይሁን ሁለት ቀንም ይሁን በሄድን ቁጥር የምናገኘው የአያት ፍቅር በጣም ልዩ ነበር። ያም ይመስለኛል ከልጅነት ጀምሮ ያየነው የአያት ፍቅር ስለሆነ ምነው መሰል በጣም ነው የምንወዳት። በጣም ስለ ሙሉ ቤተሰቡ በቃ ዋጋ ከፍላ ይኖረች እናት ነች። በጣም ማለት ነው እና ያው ትንሽ ወደ ዘጠኝ ዓመት ያክል ደግሞ ታማበን ነበረ። ዘጠኝ ዓመት በጣም ረዥም ነው። ሁሉም የቤተሰብ አባል በየተራን ያስታመመው አንዱ ስራ ሲሆን የተወሰነው ቤት ቀርቶ፣ ሌላኛው ደግሞ ስራ ሲሄድ ሌላኛው ቤት ሆኖ አሰማታል። እና እግዚአብሔር ይመስገን። ፈለገ አትናቴዎስ ለተነሳበት ትችት ነው እንግዲህ መልስ የሰጠው። ከሰሞኑ እንግዲህ በፈለገ አትናቴዎስ ዙሪያ ብዙ ሲነገር ነበረ። ዘመድኩን በቀለን ጨምሮ የተለያዩ አካላት ሲናገሩ ነበረ እና ለሱ ለቀረበለት ጥያቄ በሎዛ ሚዲያ ላይ ቀርቦ የተለያዩ ምላሾችን ሰጥቷል። የተወሰነውን ክፍል ብቻ ነው ለእናንተ ያስደመጥኩት። ሙሉን ገብታችሁ ማድመት ትችላላቸው። የተወዳችው ቤተሰቦች የዛሬ መረጃዎቻችን እኚህን ይመስላሉ። መረጃው ለመለዋ ለሚዳረስ ወንድማች ሁሉል መብራቱ ነኝ። ያሮስን ምርጫችሁ ስለምታደርገው እጅግ እናመሰግናለን። ያሮስ የእናንተ መኛም ነው። ክብር ምስጋና ለሀብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።